የሊቢያው መሪ ሙአመር ጋዳፊ ላይ የተደረገው የግድያ ሙከራ ከህልፈታቸው አስቀድሞ ወቅቱ እንደ ኤሮፓውያን አቆጣጠር 1986 ላይ ነው። የአሜሪካ ደህንነት ተቋሚ የሆነው ሲይኤ ከሰሜን አፍሪካው ሀገር ሊቢያ ከሳተላይት እና ኤሌክትሮኒክስ ሰርቪላንስ የሚሰበሰቡ የተለያዩ ሚስጥራዊ መልእክቶች እየቃረመ ነው። ከእነዚህ ሚስጥራዊ መልእክቶች ውስጥ ለአሜሪካ የደህንነት ስጋት የሚሆን ነገር ከተገኘ ይመረመራል። የዛን ቀን ሲይኤ 397 የተለያዩ ሚስጥራዊ መልእክቶችን አዳምጦ ምንም የደህንነት ስጋት የሚሆን ነገር አላገኘም። ነገር ግን ጠልፈው ከሚሰሟቸው መልክቶች ውስጥ 398ኛው መልእክት ለአሜሪካ ደህንነት ቀጥተኛ ስጋት ሆኖ ተገኘ። መልእክቱ ስታንድ ባይ ኤንድ ቢ ሬዲ ቱ አታክ አሜሪካን ታርጌት ሴንድ ኤግዚኪዩት ዘ ፕላን የሚል ነበር። ይህ መልእክት የደህንነት ተቋም ውስጥ ከፍተኛ ድንጋጤን ፈጠረ። ከሊቢያ ተጠልፎ የተሰማው መልእክት ሙአመር ጋዳፊ ከሚመራው መንግስት እንደሆነ ማወቅ ቢችሉም ጥቃት እንዲደርስባቸው የተባሉት አሜሪካውያን የትና መቼ እንደሆነ ግን ማወቅ አልተቻለም። ማጣራታቸውን ቀጠሉ። የዚያን ቀን የሊቢያ የደህንነት ተቋም ጀርመን ከሚገኘው የሊቢያ ኤምባሲ ጋር መልእክት እንደተለዋወ ተለዋወጠና ጀርመን የሚገኘው የሊቢያ ኤምባሲ ለሊቢያ የደህንነት ተቋም ትሪፖሊ ዊል ቢ ሃፒ ዌን ዩ ሲ ሄድላይንስ ቱሞሮ የሚል መልእክት እንደላከ ደረሱበት። በመጨረሻም ጥቃቱ ጀርመን ውስጥ የሚገኙ አሜሪካውያን ላይ ሊፈጸም እንደታሰበ አረጋገጡ። የዛን ቀን ምሽት አንዲት የጀርመን ከተማ ውስጥ አሜሪካውያን የሚያዘወትሩት መሽታ ቤት አንዲት ሴት በሻንጣዋ ውስጥ ቦምቦች ይዛ የመሽታ ቤቱ ሶፋ ላይ አስቀምጠው ሄደች። ከጥቂት ደቂቃዎች በኋላ ቦምቡ ፈንድቶ 230 ሰዎች ሲቆስሉ ሁለት የአሜሪካ ወታደሮች ደግሞ ህይወታቸው አለፈ። ሲአይኤ እና የአሜሪካው ፕሬዚዳንት ሮናልድ ሬጋን ከዛን ጊዜ በኋላ ጋዳፊ መወገድ እንዳለበት ወሰኑ። የወቅቱ የሲአይኤ ዳይሬክተር የነበረው ዊሊያም ካሴ ጋዳፊን በምን አይነት መንገድ ማስወገድ እንደሚቻል ሀሳብ አቀረበ። ጋዳፊን መግደል ቀላል አይደለም፣ ብዙ ሺ በተጠንቀቅ የሚጠብቁት ጥበቃዎች አሉት። ከዚህ በተጨማሪ አርባ እጅግ የሰለጠኑ ድንግል ሴት የግል ጥበቃዎች አሉ። ሊቢያ ሙሉ በሙሉ በእርሱ ቁጥጥር ስር ናት። ሲአይኤ በወቅቱ ሊቢያ ውስጥ ጋዳፊን ለማስገደል ሊጠቀምባቸው የሚችላቸው ኤጀንቶችም የሉትም። ሲአይኤ ጋዳፊን በቀጥታ መግደል ቢፈልግም የአሜሪካ ህግ ፖለቲካዊ ያ ፖለቲካል አሳሲኔሽን መፈጸም ተከልክሏል። የነበረው አማራጭ የአየር ጥቃት በአሳቻ ሰዓት መፈጸም ነበር። የሊቢያ መንግስት የሽብር ጥቃቶች እንዲፈጸሙ ትእዛዝ የሚሰጥበትን ቦታ ለማጥቃት አሜሪካ ወሰነች። ነገር ግን የሽብር ጥቃት እንዲፈጸም ትእዛዝ ይሰጥበታል የተባለው ቦታ የጋዳፊ መኖሪያ ቤት ነው። የአሜሪካ ግብ በቀጥታ ጋዳፊን ከመግደል ይልቅ የጋዳፊን ቤት የሽብር ጥቃት የሚቀነባበርበት ቦታ የሚል ስያሜ በመስጠት የአየር ላይ ድብደባ አድርጎ በሂደቱ ጋዳፊን መግደል ነው። ከዛስ፣ ሲአይኤ በዚህ ቀመር ውስጥ አንድ ፈተና ገጠመው። በጥቃቱ ጋዳፊን ለመግደል ጋዳፊ በመኖሪያ ቤት ውስጥ የሚኖርበትን ሰዓት ማወቅ አስፈላጊ ነበር። ይህንን ማወቅ ግን አስቸጋሪ ነው። ከዛም ሲያይ ወደ እስራኤሉ የስለላ ድርጅት ሞሳድ ሄደ። የሞሳድ ሰላዮች ጋዳፊ በመኖሪያ ቤት የሚገኝበትን ትክክለኛ ሰዓት ሰላዮቻቸውን በአካል በመላክ አጣሩ። ከዛም አሜሪካ በተባለችው ሰዓት ሁለት የጦር ጀቶችን ልካ ጋዳፊ ይገኝበታል በተባለው ሰዓት መኖሪያ ቤቱ ላይ ቦምቦችን አዝንባ ተሰወረች። አሜሪካ በጥቃቱ ጋዳፊ እንደሚሞት እርግጠኛ ሆና ሰበር ዜና ትጠባበቃለች። ከቀናት በኋላ ግን ኮሎኔል ጋዳፊ አንዲት ቦታ ሳይጫር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በቦምብ ጥቃት የተጎዱ ሊቢያውያንን ሆስፒታል ሄዶ ሲጎበኝ ታየ። ያኔ ሲአይኤ ጋዳፊን በቀላሉ ማስወገድ እንደማይቻል ተረዳ። ሁለተኛው አማራጭ መጠቀም እንደሚገባ ማመን። ሁለተኛው አማራጭ ጋዳፊን የሚቃወሙ ሊቢያ ውስጥ የሚገኙ አማጽያንን ወይም ተቃዋሚዎችን በሁሉም ዘርፍ መርዳት፣ ወይም ደግሞ ህዝቡ የሀገሪቱ መንግስት ላይ ከዳር እስከ ዳር እንዲያመጽ ማድረግ የሚል ነበር። አሜሪካ የተለያዩ አማጽያንን ማሰልጠንና ማስታጠቅ ጀመረች። ነገር ግን እነዚህ የተለያዩ አማጽያን አንድ ላይ አቀናይቶ የጋዳፊን መንግስት የሚጥል መሪ እንደ የሚያስፈልግ ሲያይ ተረዳ። ከብዙ ጥናት በኋላ አንድ ሰው ተገኘ። የተገኘው ሰው ኮሎኔል ካሊፋ ሀፍታር ይባላል። ይህ ሰው በአንድ ወቅት ጋዳፊ ወደ ስልጣን ሲመጣ አብሮት የነበረ ታማኝ የጦር መሪና አገልጋዩ ነበር። ጋዳፊ ስልጣን ላይ በነበረበት ወቅት ሊቢያ ከጎረቤት ሀገር ቻድ ጋር ጦርነቱ ስትገባ የሊቢያን ጦር የመራውም ይህ ሰው ነበር። እንደ አጋጣሚ ታዲያ የኮሎኔል በጦርነቱ ወቅት በቻድ ወታደሮች ተማርኮ ይታሰራል። ጋዳፊ የጦር መሪው ካሊፋ ሀፍታር እንዲፈታ ጥረት ከማድረግ ይልቅ እስከ መፈጠሩ ጭራሽ ረሳው። ካሊፋ ሀፍታርም ለሰባት ዓመታት በቻድ መንግስት ታሰረ። ይህ መረጃ ያለው ሲያይ የቻድ ፕሬዝዳንት ጋር ደውሎ ካሊፋ ሀፍታርን እስር ቤት ሄዶ ሁለት አማራጮች እንዲሰጡ ታደረገ አማራጭ አንድ፣ እዚሁ እስር ቤት ውስጥ በስብሰና የጦር ምርኮኛ ሆነ ትሞት አለ ወይስ አማራጭ ሁለት፣ እንደዛ በታማኝነት ያገለገልከው የአገር መሪ ጋዳፊ ከድቷል፣ እስከ መፈጠረህም አላስታወሰም፣ እንደውም በመማረክህ በሽቋል። ስለዚህ ከእስር እንፍታ፣ አሜሪካዊ ዜግነት እንስጥህ፣ ከሲያኤ ጋር አብረን እንስራ፣ የተበታተኑትን አማጽያን አደራጅተህ ሊቢያን ናሽናል አርሚ የሚል ጦር እዚሁ ቻድ ውስጥ አቋቁም። ሲያኤ በጦርም በመሳሪያም በታክቲክም በሐሳብም በሁሉም ነገር ይረዳሃላል። ኮሎኔል ካሊፋ ሀፍታርም ሁለተኛውን አማራጭ ተቀበለ። ሲያይ ካሊፋ ሀፍታርና አማጽያኑን ጎረቤት ሀገር ቻድ ውስጥ እየረዳና እያሰለጠነ አቆያቸው። ነገር ግን ያልታሰበ ነገር በመሀል ተፈጠረ። በአሜሪካ መንግስት ሲደገፍ የነበረው የቻድ መንግስት ላይ መፈንቅለ መንግስት ተደረገ። መፈንቅለ መንግስት መደረጉ ችግር አልነበረው። ነገር ግን በመፈንቅለ መንግስቱ ስልጣን የያዘው አካል የአሜሪካ አጋር ስላልነበረ ሲያይ ጋዳፊን ለመጣል ቻድ ውስጥ የሚደግፋቸውንና የሚያሰለጥናቸውን አማጽያን ካሊፋ ሀፍታርን ጨምሮ ከቻድ እንዲወጡ አ አዲስ የቻድ መንግስት አዘዘ። ታዲያ ሲአይኤ ምን አደረገ? ካሊፋ ሀፍታርን ጨምሮ አብረውት የነበሩ 300 አማጽያን በናይጄሪያ ዛየርና ኬንያ በኩል አድርጎ ወደ አሜሪካ ወሰዳቸው። ከዚያም ኮሎኔሉን ጨምሮ እነዚህን 300 የሚደርሱ ሊቢያዊ አማጽያኖች የሲአይኤ ዋና መቀመጫ የሆነችው ቨርጂኒያ ውስጥ መኖሪያ ቤት ተሰጥቷቸው ለጊዜው እንዲቆዩ ተደረገ። ከአመታቶች በኋላ እንደ ኤሮፓውያኑ አቆጣጠር በ2011 ላይ የአረቡ ዓለም ተቃውሞ አረብ ስፕሪንግ ተቀሰቀሰ። ቱኒዚያ፣ ግብፅና ሊቢያ ከፍተኛ የህዝብ ተቃውሞ ተነሳ። ይህን አጋጣሚ ለ30 ዓመታት ጓግታ ስጠብቅ የነበረችው አሜሪካ ካሊፋ ሀፍታርና አማጽያ አማጽያኑን ወደ ሊቢያ በማስገባት አመጽና ጦርነቱን ዲፋፋም አደረገች። ጋዳፊም በአማጽያኑ ላይ የተከፈተበትን ጦርነት ለማክሸፍ ከልክ በላይ እርምጃዎችን መውሰድ ጀመረ። በዚህ መሃል የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ከኔቶ ጋር በመቀናጀት የአየር ላይ ጥቃቶችን ሊቢያ ሊፈጽም ጀመረ። አማጽያኖቹ ከአሜሪካ በሚያገኙት ድጋፍ ምስራቅ ሊቢያን መቆጣጠር ቻሉ። ካሊፋ ሀፍታርም በመሬት ይዋገል፣ አሜሪካ በሰማይ ታግዘዋለች። ከስድስት ወራት ጦርነት በኋላ የሊቢያ ዋና ከተማ በአማጽያኑ ቁጥጥር ስለወደቀች ጋዳፊና ልጆቹ ተደበቁ። አማጽያኑና ሲያ የተቀናጅተው ጋዳፊን ከተደበቀበት ለማግኘት የተሰጣቸውን ቀጠሉ። በመጨረሻም ኔቶ ጋዳፊ የሳተላይት ስልክ ተጠቅሞ የደወለበትን የስልክ መስመር መጥለፍ ቻለ። ከዛም ለማምለጥ ጋዳፊ ሲጓዝበት የነበረውን የጭነት መኪና በድሮን አሜሪካ ላስ ቬጋስ ላይ ቁጭ ብለው አጋዩት። እንደ አውሮፓውያን አቆጣጠር ኦክቶበር 20 2011 ላይ ሲርጥ በምትባል ከተማ አማጽያኑ ለ42 ዓመታት ሊቢያን የመራውን መሪያቸውን መሬት ለመሬት እየጎተቱ እየተሳለቁ ፎቶ የተነሱ ጸጉር እየነጩና እያሰቃዩ ገደሉት፣ አለቀ። ምዕራባውያኑ እንዲህ ይሉታል፤ ሙሐመር ጋዳፊ አምባገነን ነው፣ ጨቋይ ነው፣ ሌባ ነው፣ ገዳይ ነው፣ አፋይ ነው፣ ደፋሪ ነው፣ ሽብርተኛና ሽብርተኞችንም ደጋፊ ነው። ጠላቶቹን ይገላል፣ ተቃዋሚዎች ያስራል፣ ሲፈልግ እንዲሰወሩ ያደርጋል። የሱ ቢጤ ጨፍላቂዎችን የአፍሪካ መሪዎች ኤዲያሚን ዳዳን፣ ኢሳያስን፣ ሙጋቤንና መንግስቱን ይደግፋል ይሉታል። የቀድሞ የአሜሪካ ፕሬዚዳንት ሮናልድ ሬገን ጋዳፊን ዘማዶግ ኦፍ ደ ሚድል ኢስት ወይም የመካከለኛው ምስራቅ እብዱሻ እያለ ይጠረዋል። ግን ሙሐመር ጋዳፊ በምዕራባውያኑና በሀገሪቱ ጥቂት ሀብታሞች ተይዘው የነበሩ የእርሻ መሬቶችን ለድሀው የሰጠ ወደ ስልጣን ከመምጣቱ በፊት 10 የነበረውን የሀገሪቱን የተማረ ህዝብ ወደ 88 በመቶ ያሳደገ ዩናይትድ ስቴትስ ኦፍ አፍሪካ የምትባል ጠንካራና የራሷ መከላከያ ሰራዊት ያላት አፍሪካን መፍጠር የሚፈልግ አፍሪካውያን አንድ ወጥ ፓስፖርት እንዲኖራቸው የሚሻ እንዲሁም አህጉሪቱ አንድ የጋራ መገበያያ ገንዘብ እንዲኖራት የሚፈልግ ሰው ነበር ሙአመር ጋዳፊ ሀገሩ ሊቢያ ያላትን የነዳጅ ሀብት በአግባቡ እንድትጠቀም ያደረገ በዚህም ስልጣን ሲይዝ እንደ ኤሮፓውያኑ አቆጣጠር 1969 ላይ የነበረው የነበሩ የሊቢያ ህዝብ በአፍሪካ ቁጥር አንድ ሀብታም ህዝብ እንዲሆን ያደረገና የአገሪቱ ጂዲፒ ከአርባ ሁለት ዓመታት በፊት ከነበረው ጋር ሲነጻጸር በስድስት መቶ በመቶ እንዲያድግ ያደረገ መሪ ነበር። እሱ ብቻ ግን አይደለም። ሊቢያውያኑ በአፍሪካ ትልቁ የነፍስ ወከፍ ገቢ የነበራቸው በእርሶ የስልጣን ጊዜ ነበር። ሊቢያ በእርሶ የስልጣን ጊዜ ዜሮ ፐርሰንት እዳ ያለባት ሀገር ነበረች። ሰውየው ሪጂናል አፍሪካን ሳተላይት ኮሚኒኬሽን ኦርጋናይዜሽን ለሚባል ተቋም ሶስት መቶ ሚሊዮን ዶላር በመስጠት ከአውሮፓ የሳተላይት ጥገኝነት አፍሪካ እንድትላቀቅ እየሚያልም ሰው ነበር። አንዳንድ ድሀ የአፍሪካ ሀገራት የአፍሪካ ህብረት አባልነት መዋጮን መሸፈን ሲያቅታቸው ጋዳፊ መዋጮቸውን ሳይቀር ይሸፍን ነበር። ሙአመር ጋዳፊ አፍሪካ የራሱ አፍሪካን ሞኔትሪ ፈንድ የሚባል ተቋም እንዲኖራት ይፈልግም ነበር። ጋዳፊ የዶላርና የዩሮን የበላይነት ለማስቀረት የወርቅ ዲናሮችን አትሞ በአፍሪካና የአረቡ ዓለም በእነዚህ የወርቅ ዲናሮች እንዲገበያዩ ሳይቀር ይወጥን ነበር። ጋዳፊ የሀገሪቱ የነዳጅ ሀብት ፕራይቬታይዝ ተደርጎ እያንዳንዱ የሀገሪቱ ዜጋ የዚህ ነዳጅ ሀብት ባለቤት እንዲሆን የማድረግ ስራን ይሰራ ነበር። ለአዳዲስ ሙሽሮች 50 ሺ ዶላር ቤት ለመግዣና መቋቋሚያ እንዲሆን በስጦታ መልክ ይሰጥ ነበር የሚባለው ጋዳፊ ምዕራባውያኑ ሳይቀር በማይክሉት መልኩ ሀገሩን ድብና አድርጎ አሳድጓል። ታዲያ ምን ዋጋል? ፕሬዝዳንት ዶናልድ ትራምፕ ትራምፕ እንዲህ ይላል፣ አለማችን ጋዳፊና ሳዳም ስልጣን ላይ ቢቆዩ ኖሮ ይህን ያህል ውጥንቅጥ ውስጥ አትገባም ነበር። ይሄ ሁሉ ውጥንቅጥ ውስጥ እንዲፈጠር ያደረጉት ደግሞ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና ሰይጣኗ ሂላሪ ክሊንተን ናቸው። ጋዳፊና ሳዳም ጥሩ ሰዎች ናቸው እያልኩ አይደለም። ነገር ግን ስልጣን ላይ እንዲቆዩ ብናደርግ ኖሮ አሁን ላይ ለዚህ ሁሉ ጣጣ አንዳረግም ነበር። እንደ አውሮፓውያኑ አቆጣጠር 2016 ላይ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ አሜሪካ ጋዳፊን ከስልጣን ለማንሳት የከፈተችው ጦርነት በፕሬዚዳንትነት ጊዜው ከሚጸጽትባቸው ውሳኔዎች ውስጥ አንደኛው መሆኑን ተናግሮ አመር ሙአመር ጋዳፊ የገዛ ዜጎቹ መሬት ለመሬት እየጎተቱ ሲደበደቡትና ሲሳለቁበት የጠየቃቸው እንዲህ ብሎ ነበር፣ ኳት ዲድ አይዱ ቶየ ምን አደረኳችሁ?